አሰላሙ ዓለይኩም ራህመቱላህ ወበረካቱ። ቤተሰቦች እንዴት ናቸው? ደህና ናቸው ይ ከእኔ ጋር አልሐምዱሊላህ፣ ሁሉም ሰላም ነው። የግማሽ ቀን ውሎ ይህን ዛሬ ይዤ መጥቻለሁ። ቁርስ በላል ተናብቅተን፣ በዚህ መልኩ ቤት እያጸዳሁ ነው እና እንደዚህ ኢትዮጵያ ካለው ነገር ደስ የሚላቸው ነገር ቢኖር በቃ እንደዚህ ከፋሚሊ ጋር ስብሰብ ብላቸው የምታሳልፉት ጊዜ ሀገር በጣም ነው ደስ የሚለው። በዚህ መልኩ ከቤተሰቦች ጋር እያሳለፍኩኝ ነው። ቤት አጸዳሁ ጨረስኩኝ፣ እና እንደዛ አጫጫስኩኝ እና ረክቦትን ደግሞ ጠይቃችሁኛል። ብዙ ጊዜ ትጠይቁኛላችሁ መልሼላችኋለሁ። ለወዶቼ ረክቦቱን ይዤ የመጣሁት ከሳኡዲ አረቢያ ነው። በዚህ መልኩም ሳ እየበላን ነው እና ከሳኡዲ ነው ይዤ የመጣሁ ከሪያድ። ሰባት መቶ ሪያል ነው የገዛሁትኝ ኔ ከነ ሙሉ አክሰሰሩ እና እንደዛ ነው የገዛሁት። ሰባት መቶ ሪያል ነው እንደዛ ነው እላችኋለሁ። ከዛም ቡና እየጠጣን ነው እንደዚህ ጥሩ ጊዜ እያሳለፍን ነው። አልሐምዱሊላህ ረብልዓለሚን ለሁላችሁም መንቀን አላህ ይወፍቃችሁ። ያ ረህማን እንሻላ በሰላም ከቤተሰቦቻችሁ ተቀላቅላችሁ እንደዚህ መልካም ጊዜ የምታሳልፏል ያርጋችሁ። በዚህ መልኩ ደግሞ በቆሎ ተልኮልን ነበር ተገጠር እነ እናቴ የልከውልን እንደዚህ ጠብሰን በላን ትላንትና ማታ እና ይሄንን ይመስላል የዛሬ ግማሽ ቀን ውሎ። ሼር፣ ላይክ፣ ሰብስክራይብ አርጉልኝ ወዶች፣ ጀዛኩም።